የኢትዮጵያ ንግድ ባንክ ለመንግሥት የአንድ ትሪሊዮን የገንዘብ ብድር ሰጥቷል በሚል የተሰራጨብኝ መረጃ ሐሰት ነው ሲል አስተባበለ። ብርቅዬ የኢትዮጵያ የዱር እንስሳ የሆነው ዋሊያ አይቤክስን የመጥፋት አደጋን ለመጠበቅ የሚያስችል እቅድ ጸደቀ። የኢትዮጵያ አየር መንገድ ከአንድ ወር በኋላ በተባበሩት አረብ ኤምሬት ሻርጃ አዲስ የበረራ አገልግሎት ሊጀምር ነው። የኢትዮጵያ ንግድ ባንክ ለመንግስት የአንድ ትሪሊየን ገንዘብ ብድር ሰጥቷል በሚል የተሰራጨብኝ መረጃ ሀሰት ነው ሲል አስተባበለ። ባንኩ በተያዘው በጀት ዓመትም ሆነ ከዚህ ቀደም ለመንግስት በቀጥታ አበድሬ በማላውቅበት ለመንግስት በቅርቡ ለሕዝብ ተወካዮች ምክር ቤት ሪፖርት ባቀረበበት ማበደሩን ገልጿል ተብሎ የተሰራጨብኝ መረጃ ከእውነት የራቀ ነው ሲል ይፋ ባደረገው ዘለግ ያለ መግለጫው ማስታወቁን አሻም ተመልክታለች። መንግስት ከሀገር ውስጥ የንግድ ባንኮች ማለትም በብሔራዊ ባንክ በኩል ለሽያጭ ከሚቀርበው የግምጃ ቤት ሰነድ ግዢ ወጪ በቀጥታ የመበደር አሰራርም ሆነ ልምድ የለውም ያለው ባንኩ ይሁን እንጂ የኢትዮጵያ ንግድ ባንክ ከሰሞኑ ለሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የስምንት ወራት የስራ አፈጻጸም ያቀረበውን ሪፖርት ተከትሎ መንግስት ከኢትዮጵያ ንግድ ባንክ የተበደረው አንድ ትሪሊዮን ዕዳ እንዳለበት በመገናኛ ብዙሃን የተሰራጨብኝ መረጃ ትክክል ያልሆነ ከመሆኑም በላይ በሪፖርቱ አላቀረብኩም ሲል ተሰራብኝ ላለው መረጃ ምላሽና ማስተባበያ ሰጥቷል። በተመሳሳይ ባለፉት 15 ዓመታት 92 በመቶ ለመንግስት ተቋማት ብድር ሰጥቷል በሚል የተሰራጨው መረጃም ትክክል አለመሆኑን ጠቁሟል። ባንኩ አንዳንድ ሲል የጠራቸው የመገናኛ ብዙሀን አማራጮች ከእውነቱ በተቃራኒው በመቆም ዕዳውን መንግስት በቀጥታ የተበደረው ዕዳ እንደሆነ አድርገው መረጃውን በተዛባና በተሳሳተ መልኩ ሲል መዘገባቸው ከባንካችን ሪፖርት አውድ ውጭ መሆኑን ሕብረተሰቡ እንዲረዳው ማሳሰቡን በሰጠው ሰፊ አተታ አዘል መግለጫው መጠቆሙን አሻም ታዝባለች። የኢትዮጵያ አየር መንገድ ከአንድ ወር በኋላ በተባበሩት አረብ ኤምሬት ሳርጃ አዲስ የበረራ አገልግሎት ሊጀምር ነው። የኢትዮጵያ አየር መንገድ በምዕራባውያኑ ካላንደር ከጁን 1 ቀን 2025 ጀምሮ ወደ ሳርጃ የተባበሩት አረብ ኤምሬትስ ከተማ አዲስ የመንገደኞች በረራ አገልግሎት ልጀምር ነው ሲል ዛሬ ረፋዱን በይፋዊ ማህበረ ትስስር ማስታወቁን አሻም ተመልክታለች። ይሄው አዲስ የበረራ መስመር በየሳምንቱ አራት ጊዜ አገልግሎት እንደሚሰጥም ነው የተገለጸው። በዚህም መንገደኞችን በባህልና በኢኮኖሚያዊ ተጠቃሚነት ከሚያስተሳስር የተባበሩት አረብ ኤምሬትስ አንዷ የሚያገናኝ ነውም ተብሏል። ብርቅዬ የኢትዮጵያ የዱር እንስሳት የሆነውን ዋሊያ አይቤክስን የመጥፋት አደጋ ለመጠበቅ የሚያስችል እቅድ ጸደቀ። ኢትዮጵያ እንደ ሀገር ካሏት እጅግ በቁጥር ያነሱ ብርቅዬ ወይም በሀገሪቷ ብቻ ከሚገቡ የዱር እንስሳ ዝርያዎች መካከል በተባበሩት መንግስታት የትምህርት፣ የሳይንስና የባህልና ተቋም ዩኔስኮ በተመዘገበው ሰሜን ተራራዎች የሚገኘው ዋሊያ አይቤክስ የተሰኘው እንስሳ አንዱ ነው። በዚሁ ዙሪያም የመጥፋትና የቁጥር መመናመን የደረሰባቸውን እንስሳት ለመጠበቅ የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር ኩምራ ዋቅጂራ የዋሊያ አይቤክስ የህልውና አደጋ ለመቀልበስ በጋራ መስራት እንደሚገባ ተናግረዋል። የዋሊያ አይቤክስ ቁጥርን ለመመለስ እና ለማሳደግ የሚያስችል በጥናት ላይ የተመሰረተ የዋሊያ አይቤክስ ጥበቃ ብሔራዊ ስትራቴጂካዊ እቅድ ማዘጋጀቱን ገልጸዋል። በቱሪዝም ሚኒስቴር የመዳረሻና የመሰረተ ልማት ማስፋፊያ ሚኒስትር ዴኤታ ስለሺ ግርማ የሰሜን ተራራዎች ብሔራዊ ፓርክ እጅግ ውብ በሆኑ የተፈጥሮ ሀብት የታደለ መሆኑን አንስተው የብሔራዊ ባንኩን ስነ ምህዳርና ዋሊያን ጨምሮ ብርቅዬ የዱር እንስሳትን መጠበቅ እንደሚገባ አንስተዋል። በብሔራዊ ፓርኩ ዋሊያና ሌሎች የዱር ህይወት በተመለከተ በተገቢው መንገድ ከተጠበቀ ለቱሪዝሙ እንቅስቃሴ አስተዋጽኦ የጎላ እንደሚሆን እምነት እንዳላቸው አሳውቀዋል። ኩምራ እንደተናገሩት በብሔራዊ ስትራቴጂካዊ እቅዱ መሰረት ማን ምን ኃላፊነት መወጣት እንዳለበት በግልጽ የተቀመጠ በመሆኑ መሬት ላይ ተግባራዊ በማድረግ የሀገር ምልክት የሆነውን ዋሊያ አይቤክስን ህልውና ልንታደገው ይገባል ሲሉ ማሳሰቢያ ሰጥተዋል። ይህ የተባለው የዋሊያ አይቤክስን ህልውና ለመጠበቅ በተዘጋጀው ብሔራዊ ስትራቴጂ እቅድ ቀርቦ የጋራ ውይይት ወቅት ነው። እንዲሁም በቀጣይ አምስት ዓመታት ከሚከናወኑ ተግባራት ውስጥ የብሔራዊ ፓርኩን የህግ ማስከበር ስራ ማጠናከር፣ ከዋሊያ ጋር ተያይዞ ሰፊ ጥናትና ምርምር ማካሄድ፣ የአጋር አካላትን ቅንጅትና የኢኮ ቱሪዝም ማህበራትን ማጠናከርና ተጠቃሚ ማድረግ፣ በዋሊያ ተፈጥሮ ቦታ ላይ ልዩ ጥበቃ ማድረግ፣ በቂ በጀት ማፈላለግና በሀገር አቀፍ ደረጃ የሙያተኛ ጥናት ቡድን በማቋቋም ተግባሩን እየገመገሙ መምራት የሚሉት ነጥቦች ዙሪያ ሰፊ ውይይት በማድረግ ብሔራዊ እቅዱን በጋራ ድምፅ አጽድቋል። መረጃው የቱሪዝም ሚኒስቴር ነው። በኦሮሚያ ክልል የባቱ ከተማ አስተዳደር ለቱሪዝምና ለኢንቨስትመንት ምቹ ከተማ ለመፍጠር እየሰራሁ ነው አለ ፍራውል ሀይሉ በኦሮሚያ ክልል የምትገኘው የባቱ ከተማን ለኢንቨስትመንትና ለቱሪዝም ምቹ ለማድረግ ከተማዋን የማስዋብ የአረንጓዴ ልማት የመንገድ ዝርጋታና ሌሎች የመሰረተ ልማቶች ላይ ትኩረት አድርጎ እየሰራ መሆኑን የባቱ ከተማ አስተዳደር ምክትል ከንቲባ ኦስማን ቱሴ ከአሻም ጋር ባደረጉት ቆይታ ተናግረዋል። በተለይ በከተማዋ የሚገኘውን ከ500 ሄክታር በላይ የሚሸፍነውን ሐይቅ በመጠቀም የቱሪዝም ፍሰቱን ለመጨመር እየሰራ መሆኑና በዚህም ሐይቅ ዳርቻ የተለያዩ የልማት ስራዎችና የወጣቶች መዝናኛዎችን በመገንባት የስራ እድል መፍጠር መቻሉንም ምክትል ከንቲባ ሁስማን ቱሴ ተናግረዋል። ቱ ሀይቅ ሰፊ ሀይቅ አላት፣ ከሺህ ሄክታር በላይ ያረፈ ትልቅ ውሃ አላት። ይህንን ውሃ ተጠቅመን የባቱን ከተማ አንዱን ከቱሪዝም ፍሰቱ አንጻር ትልቅ ስራ እየተሰራበት ያለ ሁኔታ አለ። የቱሪዝም ፍሰቱ እንዲጨምር አንድ ከተማ ውስጥ ከተማውን ይውብ የማድረግ ጽዳት ላይ ትልቅ ስራ መስራት ያለበት ከዛ ውጪ ሀይቅ ዳርቻ አካባቢ የማልማት ስራዎች ትልቅ ስራ እየተሰሩ ነው። የመንገድ ተደራሽነት፣ አንዳንድ ከተማ ውስጥ የግሪነሪ ስራዎች። ባቱ ከተማ እንደሚታወቂው ትሞቃለች ሀይቅ ዳር ሆና በጣም ሞቃታማ ከተማ ናት። ነገር ግን ይህንን የነበረውን ሙቀት ወደ ተሻለ ደረጃ ለማምጣት ትልቁ ስራ ግሪነሪው ስራ ነው። ከመቶ ሰባ በላይ ግሪኖች አሉ፣ እንደ ባቱ ከተማ ከዛ ውስጥ የዚህን ግሪነሪ አንዱ ከቱሪዝም መንጻር ከስራ እድል ፈጠራ ባቱ የውበት መንጻር አድርገን እየሰራ ነው። ከተማዋን በተለይ የቱሪስት መዳረሻ ከማድረግ ባሻገር የተለያዩ የውጭ ኢንቨስተሮች እንዲመጡና በከተማዋ ኢንቨስት እንዲያደርጉ ምቹ ሁኔታን እየተፈጠረ መሆኑን ያነሱት ኃላፊው፣ እንደ ማሳያነትም በከተማዋ የሚገኙ የአበባ እርሻዎችን በማንሳት ለሀገር ከሚያስገኙት ከፍተኛ ጥቅም ባሻገር በከተማዋ ከ16 ሺህ በላይ ለሚሆኑ ዜጎች የስራ እድል መፍጠር መቻሉንም ተናግረዋል። የምትገኝባቱ ከተማ የቱሪዝም ከተማ ብቻ ነው የኢንቨስትመንት ከተማ እንድትሆን ትላልቅ ኢንቨስተሮች ወደኛ ከተማ መጥተው ትላልቅ የስራ ዕድል የሚፈጥሩበት ለኢንቨስትመንት ምቹ ሁኔታዎችን ከማፍጠር አንጻር በእኛ በኩል በከተማ አስተዳደሩ በኩል የተሻለ ስራ የተሰራበት ሁኔታ ነው ያለው ማለት ነው። ለዚህም ኢንቨስተሮች ወደ ከተማችን የውጭም የውስጥም መጥተው እያለሙ ያለበት ሁኔታ አለ። እንደ አንድ መጣቀሻ አበባ እርሻ መውሰድ እንችላለን ማለት ነው። ይህ ልማት ይህ ኢንቨስትመንት አንደኛ እንደ ሀገርም ትልቅ ጠቀሜታ ያለው እንደ ባቱ ከተማም ከ15 16ሺ በላይ የስራ እድል ፈጠራ የፈጠረበት ሁኔታ ያለበት ነው። ይህም ከቀደም መነሻ ላይ እንዳልኩት ከቱሪዝም ጋር ከከተማውን ገቢ ከመጨመርም አንፃር እንደ ሀገርም ትልቅ አስተዋጽኦ የሚያደርግ ትላልቅ ኢንቨስተሮች ከተማችን ውስጥ ምቹ ሁኔታ ስለተፈጠረላቸው ገብቶ እየተሰራ ነው። በከተማዋ ከአምስት መቶ በላይ ሼዶችን በመገንባት ለወጣቶች በማስረከብ የስራ እድል ከመፍጠር ባሻገር በከተማዋ የኑሮ ውድነትን ለማረጋጋት የተለያዩ ስራዎች እየተሰሩ መሆኑን ገልጸው በተለይ ከተማዋ የምትታወቅበትን የፍራፍሬ አቅርቦት የማስፋት ስራ እየተሰራ መሆኑንም ተናግረዋል። የከተማዋ ነዋሪ የተሻለ ኑሮ እንዲኖር ሌላም ወጣቱም የስራ እድል እንዲፈጠርለት መንግስት እንደ ኢኒሼቲቭ እንደ ከተማችንም በኢኒሼቲቭ ይዘን ብዙ ከአንድ ሺህ ሶስት መቶ በላይ አቅደን ዘንድሮ ለምሳሌ ወደ አምስት መቶ ስድስት መቶ ሼዶች ተሰርቶ ወጣቶችን አደራጅተን ወደ ስራ የገባንበት በአንድ በኩል የገባውን መረጋጋት፣ በአንድ በኩል ደግሞ የከተማ ነዋሪ የኑሮ ውድነትንም ጭምር የምግብ ዋስትናውንም የሚረጋገጥበት አንዱ ይሄ ስለሆነ በግብርናው ዘርፍ ትልቅ ስራ እየሰራ ነው። ያ ብቻም ሳይሆን አትክልትና ፍራፍሬ ላይ ባቱ ስትገቢ መግቢያ ላይ አለ። ፓፓያ፣ ሙዝ እንደ ኢኒሽቲቭ ተይዞ ሌሎች አትክልት ከተማውን ሙሉ በዚህ ዘርፍ ትኩረት ተሰጥቶ እንዲሰራ የተደረገ ነው። ሰው ባቱ ሲመጣ አትክልትና ፍራፍሬን ይዞ እንዲወጣ የተሰራው ስራ እዚህ ላይ በጣም የተሻለው ነው የሚል ነገር አለኝ። እንደ ሀገር የተያዘውን ግብርናን የማዘመን መንገድ እውን ለማድረግም የከተማ ግብርናን በመጠቀም የስንዴ ምርት ማሳደግ፣ የንብ ማነብና የእንስሳት ሀብት ልማት ላይ እየተሰራ መሆኑን ኡስማን ቱሴ ለአሻም ነግረዋታል። አንዱ የመንግስት አቅጣጫ ግብርናን ማዘመን፣ ግብርና ላይ ትርክ ስራ ማስራት፣ ግብርና ሲባል አንዷ አላማ አድርጎ መንግስት እንደ ግብ የምግብ ዋስትና ማረጋገጥ፣ እንደኛ ከተማ እንደ ኢኒሽቲቭም ተይዞ እየተሰራባት ያለው ግብርናው ዘርፍ ላይ ድሮ ከተማ ላይ ብዙም ትኩረት ያልተሰጠበት በግብርና መስኩ አሁን ግን በመንግስታችን እንደ ኢኒሽቲቭ ተይዞ ትልቅ ስራ እየሰራ ነው። ከዚህም አንጻር የዶሮ ሀብት ልማት ላይ የእንስሳት ሀብት ልማት የበንብ ማነብ እብን እሱ ብቻም ሳይሆን ስንዴ ስንዴ ድሮ ከውጭ ነበር ኤክስፖርት የሚደረገው፣ አሁን በእኛ ከተማ ከ8 ሺህ ሄክታር በላይ ብሎ ምንም ያልነበረ የበጋ ስንዴ የሚባለውን ትልቅ ስራ ሰርተን በምግብ ዋስትና እንዲረጋገጥ ከከተማ ስራ ቀጥልማ ተንሳ በተለይ ይህንን የግብርና ዘርፍ ለማዘመንና ውጤታማ ምርት ለማግኘት የግብአት አቅርቦት ላይ ማለትም የማዳበሪያ አቅርቦት ላይ ትኩረት አድርጎ እየሰራ መሆኑን አንስተው ለእያንዳንዱ አርሶ አደሮች የሚያስፈልገውን የማዳበሪያ መጠን በቴክኖሎጂ በመታገዝ የማሰራጨት ስራ እየተሰራ መሆኑንም ኦስማን ቱሴ ከአሻም ጋር በነበራቸው ቆይታ አብራርተዋል። ግብአት አቅርቦቱም ጋር የሚነሱ ነገሮች ይኖራሉ። ያንን መንግስት ከተማችን ላይ የሚደረግ በድጎማ የሚመጣ መዳበሪያ ያለ፣ እሱም በአግባቡ አርሶ አደሩ ጋር እንዲገባ እንዲሰራጭ የተለያዩ ማህበራቶች አሉ። በዛ በማህበራቶች በኩል ለአርሶ አደሩ እንዲደርስ ኮታ ነው የሚመጣው። እያንዳንዱ አርሶ አደሩ ምን ያህል ማሳ አለው፣ ምን ያህል ሄክታር አለው፣ በዛ ልክ ደግሞ ምን ያህል ፐር ሄክታር፣ ምን ያህል መዳበሪያ ያስፈልጋል በሚል በባለሙያ ስሌት እዛ ደረጃ አርሶ አደሩ እጅ እንዲደርስ የሚደረግበት አግባብ ያ ብቻም ሳይሆን በጊዜ ጭምር አርሶ አደሩ ጋር እንዲገባ የተደረገ ነው። በአጠቃላይ በባቱ ከተማ እየተሰሩ ያሉ የልማት ስራዎች በጣም ጥሩ የሚባል ደረጃ ላይ እንደሚገኝ ያነሱት ኃላፊው በተለይ ከተማዋን የማዘመንና ምቹ የማድረግ ስራ ተጠናክሮ እንደሚቀጥል ገልጸው በከተማዋ የሚገኘውን ሐይቅ ጨምሮ ሌሎች መስህቦችን ለመጎብኘት ቱሪስቶችን ጋብዘው በተለይ ደግሞ ለኢንቨስትመንት ወደ ከተማዋ ለሚገቡ ባለሀብቶች ከተማ አስተዳደሩ ክፍት መሆኑና ወደ ከተማዋ ገብተው በልማት ስራዎች እንዲሳተፉም ኃላፊው በአሻምበ

ተመልካቾቻችን ለዛሬ ዕለተ ማክሰኞ መጋቢት 30 ቀን 2017 ዓ.ም እያዝንላችሁ የአሻም ሰባት ዜናዎቻችን በዚሁ ተቋጭተዋል። እኔ ዕለት ተረኛ አሳላፊ ሙሐመድ ንጉስ አብዱ አብሬያችሁ ቆይታ አድርጌ ነበር። ተመልካቾቻችን በአሻም ቴሌቪዥን ወቅታዊ እንዲሁም ደግሞ አዳዲስ መረጃዎችና ዜናዎች ለመከታተል የፌስቡክ ዩቲዩብ፣ ቲክቶክ፣ እና ቴሌግራም ቻናሎቻችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በዚሁ አጋጣሚ